ድሙንም እያስጨነቀው ይገኛል። በአሁን ሰዓት ብሩክ ያለው ደግሞ ትልቅ አደጋ ውስጥ በአጋሾች እጅ ታግቶ ይገኛል ማለት ነው። እሱም ይሄንን ያስደረገው አቶ ዝና ስለሆነ ዝና የብሩክን መጥፋት ጠንቅቆ ነው የሚያውቀው ማለት ነው። ቤቱም እንዳይሸጥ አድርጎ በአደንዛዥ ዕፅ የሚያዛዝሩት ጋራ ዝና በመነጋገር ብሩክ ለምሳሌ መታከሚያ ብሩን እንዲሞላለት ካሰጠው በኋላ ቤቱ ግን አሁንም በምሳሌ ስም እንዳለ፣ ቅድስትም ሆነች ምሳሌ ሁሉም ያውቃሉ ማለት ነው። ይሄን ደግሞ ለማረጋገጥ ብሎ መድብል ከኤፍራታ ጋር ስራውን መስራት ጀምሯል። ኤፍራታም ብር ስለምትፈልግ ነገሮችን ማህሌትን እና ዝና የሚያወሩትን ወደ መድብል ማስተላለፍ ጀምራለች። እሱንም ኤፍራታ የምትሰራው አሁን በአሁን ሰዓት ብሩክን ማፈላለግ ስራን እየጀመሩ ነው። አሁንም ቢሆን ዝና ስለ ቤቱ መሸጥ ጠንቅቆ ያወቀው በምን ምክንያት ይችላል ብሎ መድብል እየተጠራጠረ ይገኛል። ማህሌት ለምንድን ነው የቤቱን ይግባኝ እጠይቃለሁ ያለችው? ቤቱ እኮ የማህሌት አይደለም፤ ሲጀመርም የምሳሌ እናት የሃይማኖት ነው። ስለዚህ ከጋብቻ በፊት የነበረ ንብረት ስለሆነ ማህሌት አይገባትም ብለዋል መድብል። ሆኖም ግን ውክልናው በስሙ ስለሆነ የወንድሙ መጥፋት ግራ አጋብቶታል። ብሩክን አፋልጉኝ ቢለጠፍም ሊገኝ አልቻለም። ይሄን ደግሞ የሚያውቀው ዝና ብቻ ነው። ዝና ለመሐሌት ሁሉንም ነገር አይነግራትም። ዝና በአሁን ሰዓት ተስፋ መቁረጥ ላይ ይገኛል። ሉላ እንዴት ላገኛት አልቻልኩም? ሉላን ሳይሆን እኮ ማግኘት ያልቻልኩት እኔ ሳልሆን እሷ ነች የማትፈልገኝ። ደግሞ እኮ ከቤት የወጣች ለታ አልወድክም ብላኛለች እያለ ለመሐሌት ከዚህ ቀደም ነግሯታል ዝና ማህሌትም አየክ ምን? ይሄ ብቻ አጎንብሰክ እንድትሄድኮ ማጅራትክም ብላ ደፍታክ ነበረ፣ ያው ፈጣሪ አወጣክ እንጂ። ስለዚህ እሷን እርሳት፣ በከተማው ደግሞ ሴት ሞልቷል ብላው ነበረ ዝና። ግን ይሄንን ጉዳይ አባት የተሰማ ሰው አያደርገኝም፣ ወይኔ እኔ ያበበ ደመሳው ልጅ እያለ አሁንም ፎከራውን ተያይዟል። መሐሌት ቸኩላ ሄዳ ቤቱ እንዳልተሸጠ ለቅድስት ወረቀትን ስለሰጠች ዝና በዚህ መሐሌትን ሴት አድርጎ ሊደፋት ነበረ። ወደ ቤት ከተመለሰችም በኋላ ምን ነው እህቴ፣ ምን ሆነሽ ነው መሐሌት ብላ ብትጠይቃትም፣ እረ ተይም ባክሽ ዝና፣ እኔ እንደዚህ ሲሆን ራሱ አይቸው አላውቅም። በጣም ነው የተቆጣው፣ አንቆኮ ገሎ ነበረ። ለምንድን ነው ሄደሽ ቤቱ አልተሸጠም ብለሽ የት ተናገርሽው? አለኝ ግን ለምን ይመስልሻል ዝና፣ እነ ብሩክ ቤቱ ያለመሸጡ ሌሎቹ መስማት ያልፈለገውን የሆነ የደበቅሽ ነገር ያለ አይመስልም ብላታለች ኤፍራታ። ማህሌትም እኔም እኮ ግራ ገብቶኛል፣ ግን እሱን ሳላስፈቅድ በመሄዴ ፈጣሪ ነው ዛሬ አወጣኝ። ነገሮችን እጀምራለሁ አይሳኩልኝም። እኔ ግን ምን አይነት ተፈጥሮ ነው አሁንም ቢሆን ብሩክ ምንም እንዲሆን አደጋ እንዲደርስበት አልፈልግም እያለ ትገኛለች። በተደጋጋሚ ለማወጣጣት ፈልጋ ዝና ያለበትን ዝና ብሩክ ያለበትን ታቃለክ እንዴ ብላ ብትጠይቀውም ዝና ምንድነው አስሬ ብሩክ ብሩክ የምትው አሁንም ታፈቅሬዋለሽ እንዴ ብሎ ጠየቋታል። ማህሌትም አረ እኔ አልፈልገውም አልወደውም ብለዋለች ማለት ነው። ሆኖም ግን በአሁኑ ሰዓት ብሩክ ናይ ተመለሺ ብሎ ወደ ቤት ቢመልሳት ማህሌት አይኗን አታሽም። አንደኛ ከእህቷ ጋራ እዛች አንድ ክፍል ቤት ውስጥ እየተጨቃጨቁና እየገላመጣች ነው፣ ኤፍራታ እየገላመጠቻት ነው ያለችው። ኤፍራታም ጥቅም ፈላጊ ስለሆነች ከዚህ ቀደም ብሩክ ቤት በነበረችበት ጊዜ እንደ ልቧ እየወጣች እየገባች ትዳሯን እንድትፈታ ገፋፍታት ነበር። አሁን ላይ ግን ማህሌት በእጇ ምንም አይነት ገንዘብ ስለሌለ፣ እሱንም ደግሞ ዝና የሆነ ነገር ታልጨበጠላት፣ ማህሌት ገቢ የላትም። የኤፍራታ ደሞዝ ደግሞ በጣም ትንሽ ናት። እሷም ለቤት ኪራይም ስለማትበቃ የማህሌትን ወጪ መሸፈን አቅቷታል። ስለዚህ አማራጭ የወሰደችው መድብል ባላት መሰረት ህይወቷን ለመቀየር ስትል ከእሱ ጋር እየሰራች ትገኛለች። ኤፍራታ እህቷ እንግዲህ ባመሸችበት ጊዜ ምን ሆነሽ ነው እህቴ ያመሸሽው? አምስት ሰዓት እኮ ሆኗል። እኔ በሩን ልዘጋው ነው። ከእንግዲህ ግን እመጣለሁ ብለሽ እንዳትኝ ብላት ነበረ። ማህሌትም መቼም ያለሁበትን ቦታ ብነግርሽ እንዳትደነግጭሽ ብላት አለች። ምን ነው የትነሽ ሰላም አይደለሽም እንዴ? አለቻት መሀሌትም ከዝና ጋ ነኝ አንድ ተመሳሳይ አልጋ ላይ አለች። እስኪም አይልኝ ብትላትም እውነቴን ነው። በቃ የውልሽ ማሃሌት ይሄንን ቻንስ ደግመሽ አታገኙም። ስለዚህ ተጠቀሚበት አለቻት። እንግዲህ ወይዘሮ ኤፍራታ ተጠቀሚበት ቻንሱን አታገኙም ያለቻት ሌላ ጉዳይ መስሏት ማሃሌትም አረ አንቺን በአትኝ እኔም አለቀው ዛሬው ነው ጸንሸልፍ ነው ሄደው ብላለች፣ ማለት ነው እና በጣም ነግረ ያለች ኤፍራታ ይሄንን ከሰማች በኋላ እሱ ይደርሳል፣ አትጃጃይ። እኔ ያልኩሽ ዝና ምን እንደሚሰራ ስልኩን ፈትሺ ነው ያልኩሽ ብላታለች። ለምን ብትላትም ይሄንን ለምን እንደሆነ ነገ ጠዋት እነግርሻለሁ። ስለዚህ ለአንቺ ደግሞ ባልነግርም ማብራራት አይጠበቅብኝም፣ ለምን እንደሆነ ታውቂያለሽ እያለች ትገኛለች። ማህሌትም የተባለችውን ነገር ከማድረግ ወደ ኋላ ማለትን አትፈልግም። ከዚህ ቀደም ሞገስ አስክሯት የእርቃን ቪዲዮ ቀርጿት ነበር፣ አንደኛ ይፍራት። አሁን እንደ ሞገስ እንኳን ቢያደርግሽ ለአንቺ የሆነ ነገር መደራደሪያ ይሆንሻል ብላታለች። መሀሌትም ይሄ ነገር በሀሳቧ ስለመጣ እውነቷን ነው እህቴ ያለችኝ፣ ስለዚህ ምን እንደሚሰራ ለምን ማወቅ የለብኝም። ከዚህ ቀደም ደጋግማ ኤፍራታ ለመሀሌት ዝናማ የሚሰራው ወንጀል ቢሆን ነው እንጂ ይህን ሁሉ ብርኬት ያመጣል እያለቻት ነበረ። በጣም የሚያሳዝነው ነገር አሁን ላይ ግን ቅድስትም ሆነች ምሳሌ ስለ አባቷ መጥፋት ተጨንቃለች። ምሳሌ አባዬ የት ሄዶ ነው? መቼ ነው የሚመጣው? ብላ ቅድስትን ቁም ስቅሏን ስታሳጣት ቅድስት እንደምንም ብላ ምሳሌን ለማሳመን ወስና ነበረ። ጋሼ እኮ ሄደው መድብል እንዳለኝ አንቺ የታከምሽበት ሀገር እቃ ረስቶ ሄዷል፣ ስለዚህ ይመጣል ብሎኛል። እንዴት ለእኛ ሳይነግረን ሄደ? ቻው ሳንለው ብላለች ምሳሌ። ቅድስትም እኔ እንጃ እቃ ስለረሳ ነው ብሏል። ስለዚህ ሲመጣ ደግሞ እኛ እንቀበለዋለን ሪፖርት ሄደን ምንም እንዳታስቢ እያለቻት ትገኛለች። በዚህ ላይ ጭንቀት ሊገላት ነው ቅድስት። እኔ የሀገር ሽማግሌ ልከክ፣ በስነ ስርዓት ነው የምንጋባው ብዬ ባልኩት በእኔ ሰበብ ነው ከቤት እየጠፋው ብላ አይምሯ እረፍት ነስቷታል። ብሩክ ግን ምን እንዳገኘው ዛሬ ላይም ስልኩ አይሰራም በጣም ነው የሚያሳዝነው ሉላም የብሩክ ምንም አይነት ፍንጭ የለም ብላ ሞገስን ጠይቀዋለች ሞገስም አዎ እስካሁን ስልኩም አይሰራ ምን እንደሆነ ብቻ እኔ አላውቅም ብቻ ለመልካም ያርገው እያለ ይገኛል ሞገስ በዚህ ላይ ደግሞ ሉላ ለምንድን ነው ከሀገር የማንወጣው ከሀገር ታልወጣንማ ዝና እኮ አይተወንም። አሁን እኮ ዝና አንተን ቢያገኝክ እኔን አይተወኝም፣ አንተን ግን ምንም አያደርግክም እያለ ትገኛለች። ብቻ ሁሉም በየአቅጣጫው ስለራሱ መፍራትን ጀምሯል። እዚህ ጋ ግን ፍራቻ የሌለበት አንድ ወንድሜ፣ የሆነ ነገር ቢሆን ከመሀሌት እና ከዝና ራስ አልወርድም ያለው መድብል አሁንም ቢሆን መረጃውንም ኢንፎርሜሽኑንም ብሩክ የት እንዳለ ቤቱስ ለምን እንዳልተሸጠ የሚያውቀው ዝና ስለሆነ፣ ይህን ደግሞ ኤፍራታ ነገሮችን እያጣራች ትገኛለች። ቅድስት ስለ ብሩክ መጥፋት በጣም አዝና አለቀሰች። መድብል ምንድን ነው የምታለቅሺው? እንዳታለቅሺ ብሩክ ከዚህ ቀደም ስለ አንቺ መልካምነት በጣም ጥሩ ሴት እንደሆንሽ በጣም አስተዋይ አዛኝ እንደሆንሽ ሁሌም በተደጋጋሚ ይነግረኝ ነበረ። ያው ማህሌትም ጥሩ ነበረች፣ ግን ከጊዜ በኋላ ነው ጸባዮት ተቀየረው አለች ቅድስት። መድብልም አዎ ሚስቴ ትሆናለች ነገ ልጆቼ እናት፣ አሁንም ለምሳሌ እናቷ ናት ብሎ ቢያገባትም እምነቱም በላች የማይሆን ነገር አደረገችው፣ ህይወቱን አመሰቃቀለችው አለ። በጣም አዝኗል ስለ ወንድሙ። ማህሌት በአሁን ሰዓት ከዝና ጋራ ዝና ሞገስ ጠላቴ ነው ማህሌትም ብሩክ ጠላቴ ነው ብለው በጋራ ለማጥፋት እየተተሯሯጡ ይገኛሉ። የማህሌት መጨረሻ ግን በጣም ነው የሚያሳዝነው። አሁን ላይ እንግዲህ ዝና ከኪሱ ስልክን ወስዳ ልትፈተሽ ስትል እጅ ከፍንጅ ይዟታል። መጨረሻው ምን ይሆን? የማህሌት መጨረሻ በጠጥ እየጠጡ ተጫዋቺ፣ በጣም ቆንጆ ኮነሽ እያለ ሲያደንቃት ነበረ! እንደዛማ ከሆነ ሁሌም ጠጣ ብላ እሷም ገፋፍተዋለች። ስለዚህ አንቺ ግማን ነሽ? ሉላ ሉላ ነሽ እንዴ ሉላ ነኝ፣ አዎ እመነኝ ዝናዬ ሉላ ነኝ ብለዋለች ማለት ነው። ለመሀሌት ቃላት አወራወር ደግሞ በጣም ነው እያጣፈጠች የምትወረውርለት ማለት ነው። ችርስ እየተባባሉ እንግዲህ አድናቆታቸውን ቀጥለዋል። ዝና ማህሌት እና ዛሬም ላይ ፍር ታረጋለክ እንዴ? አረ የምን መሪ ላይ መቀመጥ ነው? ዛሬ የምናድረው እዚህ ነው ብሏታል ማለት ነው። ማህሌት እስከ ዛሬ ስትመኘው የነበረውን የዝናን ገላ አቅፍ ለመተኛት አልታደለችም። አለመታደል ሆኖ እህቷ ባለቻት መሰረት ነገሮቹ ተበላሽተዋል። ወይኔ ማህሌት ወይኔ ማህሌት። ማህሌት እኔ ስንት ሰው እኮ እግሬ ላይ ወድቆ የሚለምነኝ ሴት ነኝ። ይሄ እንዴት ና ቀኝ እያለ ስትል ሰላም ውድ ተመልካቾቼ እንዴት ናችሁልኝ? ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሆኖ ለነባሮች መጣች ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ እያክብራችሁ ማለት ነው። የምሳሌ ድራማ ላይ እንግዲህ አሁን ላይ ነገሮች ተጧጥፈው ይገኛሉ። አብሶ መድብል ከመጣና ብሩክ ከጠፋ ጀምሮ ያው ኤፍራታም ከመድብል ጋር መስራት እንጀምራለች። ብር መቼም የማያደርገው ነገር እንደሌለ እዚህ ጋር መመልከት እንችላለን ማለት ነው። ሆኖም ግን እኔ በጣም የናፈቀኝ የማህሌት መጨረሻ ነው። ማህሌት ግን መጨረሻዋ ምን ይሆን? እንደኔን ፍቅ ያላችሁ ማለት ነው። እና ማህሌት እንግዲህ ዝናን ስልኩን ለመፈተሽ ብትልም ያው በአሻራ ስለትተቆለፈ በፓስፖርት እስንም በዓይን አሻራ ለመክፈት ከአይኑ ጋራ ግብግብ ስትፈጥር ነበረ። ዝና ባኖ የተነሳው እንደገና ደግሞ እንደዛ ሲወራጭ ማለት ነው። እስቲ ማን የደነገጠው እንደ ድራማ ስለሆነ ነው እንጂ እውነቴና እኔ ራሱ በጣም ነው የሳኩት ማለት ነው። ይሄ እንግዲህ ቀን ሲያባርር ሲማታ፣ ሲደባደብ የዋለውን በእንቅልፍ ልቡም እየተወራጨ ነበረ። ማህሌትም እሱን ለመንካት በጣም እየፈራች ነበረ ማለት ነው። እና ብቻ እንደምንም እንቅልፍ እስ ይዘው ስልኩን አውጥታለች። ኤፍራታ ባለቻት መሰረትም ስልኩን ለማየት አልታደለችም። እጅ ከፍንጅ ነው የያዛት። መጨረሻዋ ግን ናፍቆኛል። ብቻ ምንም ይሁን ብሩክ በሰላም ወደ ቤቱ እንደሚመለስ ተስፋ አለን። ማለትም ብሩክ የድራማው ድምቀት እንደገና የምሳሌ አባት ብዙ መስዋዕትነትን እየከፈለ ምንም እንዲሆን አንፈልግም፣ ብሩክ ማለት ነው። እዚህ ጋር ደግሞ ሉላና ሞገስ አሉ። ሉላና ሞገስ ሉላዬ በአሁኑ ሰዓት በጣም በጣም ደስተኛ ናት። እንዲያውም ማህሌት የት እያለች ነበረው? አንቀባረካ ኖርካት፣ ጥቁር ልብስ አስለበስካት፣ ፀሐይ እንድታይ ከለከልካት፣ ባዶ ቤቱ ዘግተ ካስቀመጥካት፣ ከቤተሰብ ለየካት፣ ከጓደኞቿ ነጠልካት። ስለዚህ ያው አንቀባረክ ነው ያስቀመጥካት እያለችው ነበረ ማለት ነው። እና ያው ዝና ሞቅታም ስላለው አው ከዚህ ሁሉ ጠግባን ሄደችው ወደ ደሃው ብሏል። ከሀብታም ስቃይማ የደሃ ፍቅር ይሻላል እንዴ! ምን ነው የብርሃን የፀሐይዋን እንኳን ማየት ይፈቀድልናል ማለት ነው። እና እዛው ቤት ውስጥም ቢሆን ዘና ትላላችሁ ባላችሁ ሸራ ቤትም ቢሆን መቼም ከባድ ነው። ሀብታም ሲባል ያው በገንዘቡ ለገንዘብ ነው የሚሯሯጠው እና ዝና ላይ ይሄን አይተናል። ስለዚህ ሉላዬ በአሁን ሰዓት ደስተኛ ናት ከሞገስ ጋራ። ዳጣዬም ፍቅረኛ መያዝ ፈልጋለች። እንግዲህ ዳጣዬ ከናታን ጋራ ለማጣበስ ሞገስም እየገፋፋት ይገኛል። ዳጣዬም ይቅናሽ ማለት እፈልጋለው። እንግዲህ ብሩኬ መጥቶ ደግሞ በደስታ እልልልልልል ብለን ቅድስትን ለመዳር ያብቃን። እላለሁኝ ያው ድራማም ቢሆን ብቻ አስተማሪ ቁም ነገር አህልዘል ነው፣ እና ክፋት መልካምነትን የምናይበት እንደገና ደግሞ ለፍቅር ምን ያህል መስዋዕትነትን ሉላ እንደከፈለች ታይቶበታል ማለት ነው። ይሄ እንግዲህ አስገራሚ የሚባል ነው፣ ከአስር ዓመት በኋላ ሉላ ወደ ሞገስ መመለሷ ከዝና ጋራ ወይ ጋ ብቻ እንትን ቢኖራቸው ከስቃይ አይበልጥብኝም ብላ በደህነት በደስታ አለች ማለት ነው። ሉላዬ የኛ ቆንጆ ቀረጋ ያለች ዳጣዬ እንግዲህ መልካሙን ፍቅረኛ ይስጥሽ ቅድስትን ብሮኬ መጥቶ ተመልሶ እንደ ሀሳብሽ እንግዲህ አስራ ስድስት ልጅ ዱብ ዱብ ለማድረግ ያብቃሽ። እላለሁኝ። ምሳሌም ከጭንቀቷ የምትገላገልበት እንግዲህ የዛሬው ቪዲዮ ይሄን ይመስላል።